ውድ ቤተሰቦቻችን ዛሬ አጓጊ ደግሞም ከበድ ያለ ነገር ገጥሞናል ምንድን ታውቃላችሁ ከአንድ የማራኪ ወግ ተመልካቻችን በቴሌግራም መልእክት ደርሶናል ሰላም ማራኪ ወጎች እንደምን አላችሁ ሀገሬ ወልቂጤ ወስጄ በጣም ትልቅ ሰው ላስተዋውቃችሁ እፈልጋለሁ የሚል እኛ ማንን ብለን ብንጠይቅ አይነገርም ብላ ዝም ነገሩ ቢያጓጓል ወደ ስቱዲዮ ጋበዝናል ማን እንደምታስተዋውቀን ደግመን ደጋግመን ጠየቅናል። የልጅቷ መልስ ግን አንድ ነው። መኑኝና ልጅ ከዛ በጣም ትደሰቱበታላችሁ። ቆይ ግን መቼ ነው የምንሄደው? እንዲህ ነገ መሄድ አለብን። ነገ ካሌሄዳችሁም አመጣችኋል። በቃ መልሷ የው ነው። በመጨረሻም የማራኪ ወቅቲም ተማክሮ ወስኗዋል። አምነናት ጉዟችንን ወደ ወልቂት ማርኬቲንግ ማናጀራችንም እንግዲህ ትራንስፖርታችንና እዛ ደግሞ ማረፊያችንን ተፍ ተፍ ብላ አመሻሽታለች። እዛው ታይታላችሁ። ምናልባትም ግን ከጠቋሚዋ ጋር አብረን ስለምንሄድ መንገድ ላይ እንግዲህ ለማውጣጣት እንሞክራለን። ሰርፕራይዙን ከምትነግሪኝ ቆቆሪ አንድ ወር ስፖንሰር ከመሆንሽ አብረን እንቆይና የሚሆነውን እንመልከት። በስመ አብ ቀውጤን። ምንድን ነው የሚያዝናናሽ? ከትምህርት ውጪ ከትምህርት ውጪ እ ላይክ ትረካ ማዳመጥ ማዳመጥ ነው። መተረክ? አይ ማዳመጥ ማዳመጥ። በቃ እሱ የሚሻ ነው የምታደርጊው? እና ምግብ እበላለሁ። ምግብ እበላለሁ

የምናስተዋውቁ ትልቅ ሰው አለ አለችኝ። እሷ ደሞ የሚያስተዋውቁ እናታችን ነው። ማን ነው የሚያስተዋውቁ? እርሶስ ነው ነው እሳቸው ናቸው እንዴ ማን ነው የያር እኔ የመጨረሻ መጨረሻ ታናሽ ሆነ። እሷ ከሁላችን ታላቅናት ናት። ለዋ ሚፍታ ባላለው ኤዜ ደግሞ ለእኔ ቅድመ አያቴ ናት። ለዚህ ማሙ ይባላለው የእሳቸው የልጅ ልጅ ነኝ። ሄዴ ብርጮ ነኝ። ብርጮ አጅ ሙደስር ነኝ። ታይባ የመጨረሻ ልጅ ነኝ። አራተኛ ልጅ ነ ኢማሙ ይባላለሁኝ ስሜ። እናት ታይባ ቡሽራ ነው የምትባለው። ብታምኑ ባታምኑ፣ ተመልካቾቻችሁ እዚህ ጋር በምታዩት በሙሉ የአንድ መንደር ነዋሪ ሕዝብ አይደለም። የእሳቸው ልጅ ልጅ ልጅ ልጅ ልጅ ልጅ ነው። ምን አይነት ነገር ውስጥ ለገባው እኔ ራሱ መግለጽ ከብደኛል። እስኪ እኔም ትንሽ ለረጋጋና ያለውን ነገር በደንብ እናሳያቸዋለን። እናትና አባት በቅርብ ሲኖሩ ደስ ይላል። አያትን ማየት ደግሞ ጸጋ ከዛ አልፎ ግን ቅድማያትን በአይን ማየት መቻል ብዙዎች የሚታደሉት አይሆንም። ትንሿ ጋባዣችን ሪታ ግን ከአዲስ አበባ እዚህ ወልቂጤ ከተማ ድረስ ይዛን የመጣቸው ቅም አያቷን ለማስተዋወቅ ነው። ኤዜ ታይባ ቡሽራ አባገዱ ይባላሉ። ኤዜ የልጅ ልጅ ልጅ ልጅ ወይም አምስተኛ ትውልድ አይተዋል። ቤተሰብና የአካባቢው ሰው የኤዜ ታይባ እድሜ ከመቶ 30ዎቹ እንደሚሻገር ያምናሉ። ቁጥሩ ለአጥኚዎች ይቆየን ብንል እንኳን አምስተኛ ትውልድን ያዩ እናት እንዴት በእንዲህ አይነት ጥንካሬ ሊገኙ ቻሉ የሚለው የሚያስደንቅ ነው። በዚህ እድሜያቸው ሽበት አልጎበኛቸውም። ልጃቸውን ለማጽዳት እርዳታ አይጠይቁም። የልጅ ልጅ ልጆቻቸውን ሰብስበው ያጫውታሉ። የታመመ ይጠይቃሉ፣ የተጣላ ያስታርቃሉ። እኛንም ለማውራት ቃል አላጠራቸውም። እማማ በጣም አመሰግናለሁ። አማርኛ ይችላሉ? አይችሉም፣ አይችሉም ትንሽ አሁን እየዋሩ አይደል? ምን ምን እንደሚያወሩት እኔ ቀበኛ። እሺ እንግዲህ ከአዲስ አበባ ድረስ መላው በዓለም ላይ የሚገኝ የማራኪ ወግ ተመልካች፣ የእሳቸውን ታሪክ እጅን በአፍ የሚያስችል ብዙ ታሪክ እንዳላቸውም ሰምተናል። እዚህ ከመጣም በኋላ ማለት ነውና እሱን ነገር እንግዲህ ለተመልካቾች ሊያካፍሉን ፍቃደኛ ስለሆኑ እናመሰግናለን። ስለ እርስዎ አስተዳደግ ስለ እናቶ ስለ አባቶ የሚያስታውሱትን እስኪያጫውትን፣ የልጅነት ጊዜውን አስተዳደጌ፣ ቤት ውስጥ ካሉ ልጆች ብቸኛ ሴት ነኝ። እናም በዛን ጊዜ የኑሮ ሁኔታ በጣም ከባድ ነበረ። ዛሬ ያሁሉ አልፎ ጥሩ ደስ የሚል ጊዜ ላይ ደርሰናል። ተመስገን ነው። በጣም ብዙ ነገር ተቀይሯል። ወላ ሴት ወላ ወንድ ሳይ በጣም ይወዳቸዋል። ሁሉም የሚላቸው ማን ነው ስማቸውም እያለ ሁሉ ትልቁም ትንሹም ኤዜ ነው በቃ ጠቅላላ ሁሉ ኤዜ ነው የሚላት እንጂ ያው ሁሉም ስለሚወዳት ነው። ያው ዛሬ ጓደኞቿ ሁሉም አፈር ውስጥ ገቡ እንጂ ስለ እሷ ታሪክ እነሱ ነበር የሚያወሩት። እዜ ማለት እናቴ ማለት ነው። በጣም የእነሱ ሕይወት ታሪክ በጣም ይከብደኛል። እናቴን ህፃን እያለሁ ነው በሞት ያጣዋት። አባቴ ነው ያሳደገኝ እንደ አባት ብቻ ሳይሆን እንደ እናት በጥሩ አስተዳደግ ነው ያሳደገኝ እና አባቴ እንደ ሀገር ሽማግሌም ትልቅ ሰው ነበረ። አባቴ በዛን ሰዓት ጊዜ የፈቀደውን ሁሉ ያደርግልኝ ነበረ። ቤት ውስጥ ሌላ ሴት ልጅ ባለመኖሩ የቤት ውስጥ ስራዎችን በሙሉ እኔ ነበርኩ የምሰራ ልብስ ማጠብ፣ ቤት መጥረግ፣ እንዲሁም ሌሎች የቤት ውስጥ ስራዎችን በሙሉ። ያው ድሮ ሴት ልጅ እንደፈለገች መውጣት መጫወት ብዙም አይፈቀድም ነበረ። በዛ ላይ እኔ ቤት ውስጥ ብቸኛ ሴት ስለነበርኩ ብዙ ወጥቼ የመጫወት እድል አላገኘሁም ቤት ውስጥ ስራዎችን ከመስራት ውጭ። የወጣትነት ጊዜዎትስ እንዴት ነበር? በወጣትነት እድሜ ብዙም የተለየ ነገር አልነበረም። በጣም ስራ ይበዛብኝ ነበረ። ቤተሰቦችን በማገልገል ነው ያሳለፍኩት። የቤተሰቦች ኃላፊነት በሙሉ እኔ ላይ ነበር ያለው። ከባለቤታቸው ጋር በጣም በጣም ፍቅር ነበራቸው። በጣም ባለቤቴም በአይን አላቀውም። በቤተሰብ በኩል ሂዶ ተስማምቶ ጨርሰው ነው ኒካ ካሰርም በኋላ ሁለት በቅሎ ቤት ላይ መጥቶን የወሰደኝ በሰዓቱን ትልቅ ሰርግ ነበር የነበረ። የኔ ባል በጣም የሚወደድ ትልቅ ሰው ነበረ። ታታሪና የስራ ሰው ነበረ። በጣም ነበር የምወደው። ከመጀመሪያ ባሎ ጋ ያኔ በበቅሎ ካገቡት ጋር ኗር ላይ የቀጠሉት እስከ መጨረሻ ወይስ እንዴት ነው? ነጥቸው ነጥቸው ያው እሱ ነበር የመጀመሪያም የመጨረሻም። ከሱ በኋላ አላገባሁም። ያኔ በበቅሎ እንደተዳርኩ ነው የቀረሁት። እድሜ ሙሉ እስካሁን ማለትም ህይወታቸው እስኪያልፍ ድረስ አብሬያቸውን ያሳለፍኩት ቁጥሩ ምን ያህል አመት እንደሆነ ግን አላስታውስም። ባለቤትዎ መቼ ነው ያረፉት? ባለቤቴ ካረፈ ብዙ ጊዜ አይደለም፣ በቅርብ ነው። 15 ዓመት አካባቢ። አባቴ ማለት ከሞቱ እስከ ዛሬ ድረስ ሁለት አስታውሳቸዋለች። በየዕለቱ ቡና በፈለግ ቁጥር ዱዓ ታደርግላቸዋለች። የአሁኑ ሰው እንደዚህ አይነት ፍቅር የለውም። ሰው ከተለየ በኋላ ሁለት ዓመቱን ከሳን ይረሳል። እሷ ጋር እስከ ዛሬ ማለት አረሰቻቸው። ጥማጋኝ ከሆነ ፈየጋኝ በፍቅር በትዳር ስንኖር በጣም ለኔ አሳቢ ነበረ። ሞት ነጠቀብኝ እንጂ በጣም ነበር የምወዳቸው። ስንት ልጆች አሉት? ሶስት ሰው ሞታ ዘጠኝ ልጆች ነበሩኝ፣ አሁን ሰባት ልጆች አሉኝ። የልጅ ልጆቼን መጥተው ይጠይቁኛል። በቁጥር አላቃቸው በጣም ብዙ ናቸው። ኤዜት አይባ በአካባቢ ባሉ ሰዎች ሁሉ የሚወደዱ ሁሉን በአንድ አሰባሳቢ የሰፈሩ ምልክት ናቸው አሁን ክርስቲያን ነው፣ ሙስሊም ነው፣ ትልቅ ነው፣ ትንሽ ነው አይሉ በቃ ሁሉም ይቀበላሉ። አይዞ አሽ ይሰጣሉ። እስከ ዛሬ ለሰው ያዝናሉ። የምቾትና የጥራት ልክ የሆኑ ሶፋዎችን በማይታመን ዋጋ ከሶፋ ዞን ጋችሁ። የምግብ ፍላጎት ሆን የሚቀሰቅሱ ጠረጴዛና ወንበሮቻችንን በፍጹም አይተው ያልፏቸው በነገራችን ላይ የሶፋ ዞን ሶፋዎች የስቱዲዮአችንም ምቾትና ድምቀቶችም ናቸው። ሶፋ ዞኖች በፊጋ ቡልቡላ፣ አያት ትልዩ ድምትና ወሰን ይገኛሉ። ደውሎ ይዘዙ፣ ይደሰቱባቸዋል። እስከዛሬ ድረስ እድሜዋ ሰውን እንግዳ በመቀበል በመጦር በመስራት፣ በማሰራት ነው እድሜያ እየጨረሰችው። ይኸው እስከዛሬ ድረስ ሰው የተጣላ ጎረቤት ተጣላ ከሌ ከተባለ ያንን እሷ ሂደ ለማስታረቅ ነው የምትሄደው። አሁን ማንም ጎረቤት ላይ ሰው ቢጣላ ጥልም የምትገኘ እሷ ነች ለደካማ ለምን ባለ አቅሞ ስትሰራ አንድ ቁም ነገር ሲመጣ ከቤታችንም ከአካባቢም ከሁሉ እንደ እናት ስትሰራ ነው። እስካሁን እድሜዋን እንትን አለች ባላት አቅም ሰው ስትረዳ ባላት አቅም ሰው ስትረዳ ያለ ስትሰጥ እስከ ዛሬ ያለችው ማለት ነው። ዛሬ ያላ ለዚያ ያበቃት ለዛ ነው መሰለኝ አባት ነው ሁሉም ተበትኖ ነበረ። አዋቂ ናት። ዛሬም ሰፈር ላይ የተጣለም ሶም ተስተርቆ ሰነች የተጣለ ሰው እኮ አንድ ላይ ታረጋ ነበረ። እንግዳ ያመጣ እንግዳ ተቀበለ ነበረ። ሁሉም ነገር ጎረቤት ሁሉ ሰው፣ ዘመድ ሰው፣ ሁሉም ሰው አንድ ላይ ታረጋ ነበረ። አሁንም ከሽማግልነትም ቦታ አለቀች። እኔ የበለጠ ትሻላለች አሁን ድረስ ማለት ነው። ዛሬም ይሄ ነው ጭንቀቷ ተወርቶም አያልቅም ይቻዋን ነገር። ቅድማያትና ቅማያት በህይወት ኖረው ቡና ሲጠራሩና ሲጠጡ ማየት ምን አይነት መታደል ነው ያስብላል። ስለ አባ ጀፋር ግን ጥቂት ይንገሩን እንስኪ። እና አባ ጀፋር በአይን በአካል ባታገኝም እዚህ መጣ እዚህ ሄደ ሲባል ትሰማለች። ንጉሥ አባ ጅፋር ለስብሰባ ወደ አካባቢያችን ሲመጡና ሲመላለሱ በዚሁ በሰፈራችን በኩል ነበረ። ይሄንን በደንብ አስታውሳለሁ። አሁን እንግዲህ እንደነገሩን በጣም የረጅም እድሜ ባለቤት ነዎትና የረጅም እድሜ የመኖርዎ ሚስጥር ምን እንደሆነ እንደው ሊነግሩ እንችላሉ? የፈጠረኝ ፈጣሪ ነው። እስካሁን ያቆየኝ ይህ የአላህ ፍቃድ ነው። ሌላ ምንም ምክንያት የለው ይህን ያህል አደረሳት ጥሩ ነገር ስለሰራች ነው እንላለን በመጀመሪያ የፈጣሪ ጸጋ ነው በመቀጠል ደግሞ ፍቅር አለ ቤት ውስጥ ማለት ነው የምታይ የምትሰሚያቸው ነገሮች እራሱ እንድረዝም ያደርጋል እንደው የጸጋ እንጂ ሌላ ምን ይሆናል ለዚህ ያበቃት ምንድን ነው የአባት መርቃት ነው ታይባን እያላወቀ ሰሚች ያለው ፈጣሪ የሰረሰው መርቃት መሬት ላይ ያወጥቅን ምንድነው የሚወዱት ምግብ የሚጠጣ ከሆነ ወተት ነው። ብዙ ጊዜ ምግብ ያገኘሁትን እበላለሁ። በወቅቱ ያገኘሁትን ቂጣም እንጀራ ይሁን ሌላ ነገር እበላለሁ። ጥሩ። አሁን እንደት ነው የጤንነቱ ሁኔታ? ወተት በጣም እወዳለሁ። ወተት ለሕይወቴ ወሳኝ ነገር ነው። እስካሁን የሚያቆየኝ እሱ ነው። አሁን የሁሉ ሰው የመሰባሰቡ ምክንያት እርስዎ ሆነውና ምን ይሰማዎታል? የሁሉ ልጅ የልጅ ልጅ በዙሪያው ስላለ ምን ይሰማዎታል? በዚህ እድሜ ልጆቼ የልጅ ልጆቼ ሲሰባሰቡ ማየት በጣም ነው የሚያስደስተኝ። ሁሉም በሰላም እንዲሆኑ ነው ሁልጊዜ ጸሎት የማደርገው የኔን ያህል እድሜ በጤና ይኑሩ ብዬ እንደማያው እንደማየው ከሆነ ጸጉሮ ምንድን ነው ነጭ የለውም፣ ብዙ ጥቁር ነው አብዛኛው። እና ምንድነው ሚስጥሮ እድሜዎትና ጸጉሮት የሚያደርጉት እንቅስቃሴ ብዙ ነገሮች ለየት ይላል ከሌሎች ሰዎችና ምንድን ነው ሚስጥሩ? ል እንግዲህ በዘር ነው። አባቴም ሽበት አልነበረውም፣ እኔም ብዙ የለኝም። እኔ ህፃንም እያለው በጣም ፈጣን ነበርኩ ያ ነገር እስካሁንም አልለቀቀኝም። አሁን አሁን እንደውም ትንሽ እየደከመኝ ነው። እድሜ ሲሄድ ወደ ማርጅ፣ ወደ ህጻንነት ይመጣል። ብዙ ነገሮችን የመሳት ነገር ይመጣል። እስካሁን አንድ ትንግግር ስናገሩ፣ ስንነገሩ አይሲቱ አንድ ነገር አሁን፣ ትንሽ እድሜ የገፋ ሰው እኮ በአነጋገር ላይ ይሳሰታል። እሱ ምንም መሳሰት የሚባል ነገር ይላል። አይገርምም? ይሄ በጣም የሚገርም ነገር አሁን። እኔ ቤቴ ትንሽ ወደ ላይ ሆና፣ አሞታል ካሉ ይሄዳለሁ፣ ቤትሪዞ ይሄዳለሁ። በጣም የነሱ ነገር በጣም እንትን ፍቃድ፣ የኔ ፍቃድ ሳይሆን የሱ ፍቃድ ነው። ምኞቴ ግን ከዚህም በላይ ብኖር ደስ ይለኛል። እሺ፣ በመጨረሻ ልጆች እና ሀገርን ይመርቁ። አሜን።

ለዕድሜያቸው ትክክለኛ ማስረጃ ባይገኝም ታሪክን አጣቅሰው ቤተሰቦቻቸው ከ130 እንደሚሻገር ይናገራሉ። ለዚህም በአካባቢው በ1902 ዓ.ም አስፓልት አስፋልት መንገድ ሲገነባ ቆመው ማየታቸውንና የጅማን ንጉስ አባጅፋርን በዕድሜያቸው ማየታቸውን እንደ እንደማስረጃነት ይጠቅሳሉ። ምናልባትም እንግዲህ 135 ዓመት ሲባል ቀላል ነገር አይደለምና ይህ ነገር እንግዲህ በተለያየ መንገድ ከልጆቻቸው ከልጆቻቸው በተለያየ መንገድ ሐሳብ ለመውሰድ ሞክረናል። እናንተ ደግሞ እንደ ባህልና ቱሪዝም ከእድሜያቸው ጋር በተገናኘ እንዴት ነው ይሄ ነገር እውን ነው ወይ በምን አይነት መንገድስ ነው ማረጋገጥ የሚቻል ምናልባት ከዚህ ፕሮግራም በኋላ ሌሎች ብዙዎች መጥተው ይሄን ነገር ለማረጋገጥ ጥረት ሊያደርጉ ይችላሉ። ምንድን ነው ይሄ ነገር እውነት የሚያረገው ነገር ምን ምን ማስረጃዎች መረጃዎች ይኖራሉ፣ የሚለው ከባህልና ቱሪዝም እኛ ማስረጃ ብለን የምንለው በመጀመሪያ ደረጃ እናታችን ራሳቸው ማስረጃ ናቸው። አንደኛ የቆዩበት ዘመን የተወለዱበትን ዘመን በትክክል ያውቃሉ። ከዛ በተረፈ ይሄኛው መንገድ አስፋልት ሲሰራ አውቃለሁ ብለዋል። ይሄ የመንገድ አስፋልት የጣሊያን ጊዜ መንገድ አስፋልት የተሰራበት ጊዜ ኦልሞስት፣ አንዳንድ በዛ ገብት ላይ እንዳየ ነው 1902 አካባቢ ነው። ከነገራ ደሞ ደግሞ ከጅማ አባጅፋ እሳቸው ከዛ በኩል አስፋልት ባልነበረ ጊዜ መንገዱ በዚህ ነበር። በዚህ ከዚኛው በኩል ከውስጡ በኩል ያልፉ የነበረበት ጊዜ ትዝዛው እንዳላቸው እና ከነ ፈረሶቻቸው ከነ አጃቢዎቻቸው ከነ ወታደሮቻቸው ያልፉ እንደነበረ አጫውተን እናታችን። ከዛ ባለፈ ደግሞ ትልልቅ የታሪክ ሰዎችን ያውቃሉ። በኢትዮጵያ ውስጥ የነበሩ ሁኔታዎችን ያውቃሉ። አጼ ምኒልክ ላይን ደርሰዋል። ለእኛ እንግዲህ ይሄ ሁሉ ለማስረጃ አድርገን ነው የምንቆጥረው። ስለዚህ የእሳቸው እድሜ የተባለው እድሜ ትክክለኛ ተገቢ እድሜ ነው። አምስተኛ ትውልድ ድረስ ደርሷል። ስለዚህ የልጅ ልጅ ልጆቻቸውን በሙሉ እዚህ በአካል እያየን ነው። ከዚህ በላይ ማስረጃ ሊቀርብ የሚችል ነገር የለም። በተረፈ የቀረ የቁጥር ነገር ለማረጋገጥ ደግሞ ማንኛውም ሰው መጥተው በሕክምና ማረጋገጥ ይችላል። በማንኛውም መንገድ ማረጋገጥ ይችላል። ለእኛ ግን እርሳቸው በራሳቸው ትክክለኛ ማረጋገጫ ናቸው የሚል አስተያየት። ይህ ሁሉ የተሰበሰበ ሰው ከአንድ እናት ከኤዜ ታይባ የተገኘ ትውልድ ነው። የመሰባሰባቸውን ምክንያት የእሳቸውን 135ኛ ዓመት ለማክበር ነው። ስቶታ ተብሎ ሲጠየቁ፣ እኔ አሁን በኋላ እንደምንም ቢል ሀጅ ቢያስደርጉኝ ደስ ይለኛል ብለው ያሉት ነገር፣ በጣም አመሰግናለሁ። በጣም ደስ ብሎኛል። በመካከላችሁ ማራኪ ወቅ ፕሮግራም ስለተገኘ በጣም ነው የምታምሩት። ለእናታችን አሁንም እንግዲህ ረጅም እድሜ ከዚህ በላይ እንዲሰጣቸው ምኞታችን ነው። እኛ እንደ ሚዲያ ባለሙያ እና እንደዚሁም ደግሞ በመላው ዓለም እንደሚመለከቱን የማራኪ ወቅ ተመልካቾች ለእነሱም የቤት ስራ ነው የእኔ ብቻ ሳይሆን። ስለዚህ በመላው ዓለም የምትገኙ የማራኪ ወግ ቤተሰቦች፣ እዚህ ታይባ ቡሽራ አጅ ማድረግ ይፈልጋሉ። ይህን ሐሳባቸውን ደግሞ እውን እንዲሆን እንግዲህ የቻላችሁትን ሁላችሁም እንድታደርጉ ጥሪ ቀርቦላችኋል። እናመሰግናለን። የኤዜ ታይባን ትክክለኛ እድሜ የምናረጋግጥበት መንገድ ባይኖረንም በትንሿ ሪታ በኩል በማራኪ ወግ በእድሜ ትልቋን ሰው በማግኘታችን ደስታችን ብዙ ነው። ሰዓቱም ተሸልመሻል። ምንድን ነው በጣም የሚያምሩስ፣ ያ በጣም የልፋት ውጤት ነውና ይገባሻል። በጣም ሰቅናል። ከአዲስ አበባ እዚህ ድረስ ሪታ ልጅ እየመራሽ ልንመጣ ያደረገችን ሪታ በጣም በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ምሉ ዓለም የምትገኙ ማራኪ ወግ ቤተሰቦች በተለያየ መንገድ የእሳቸው ሀሳብ እውን እንዲሆን ማገዝ የምትፈልጉ መደወል እንደዚሁም ደግሞ አካውንታቸውን እናስቀምጣለን። የምትችሉትን ማገዝ ትችላላችሁ። ስለተከታተላችሁን አብራችሁ ስለመጣችሁ እናመሰግናለን። ንዩ በነገራችን ላይ በዱባይ ከረምዚን ሪልስቴት ስቴት ቤት ሲገዙ ከሚያገኟቸው ጥቅሞች በድልም በተለያዩ ቦታዎችን ያከፋፈል ሁኔታ ብዙ አማራጮችን ማግኘት ይችላሉ። ሁለተኛ የገዙትን ቤት መሸጥ ወይም ደግሞ ማከራየት የሚፈልጉ ረምዚን ሪልስቴቶች ማኔጅ ያደርጉላቸዋል። ሶስተኛ የተለያዩ ዲስካውንትና ኦፈሮችን ያገኛሉ። እንዲሁም ባንክን ጨምሮ የተለያዩ ትልልቅ ኦፈሮችን ያዘጋጁላቸዋል። እንዲሁም የመኖሪያ ፈቃዶን በዱባይ በቀላሉ ማግኘት ይችላሉ። እነዚህ በጥቂቱ ከሚያገኛችሁ ጥቅሞች ናቸው። ለበለጠ መረጃ ደውሉላቸው።